ይህ አዋዜ ሰበር ነው። የአስገራሚው ውል አስገራሚ መጨረሻ። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ሂድ፣ ከዚህ ጥፋ ተብለው ከቤተ መንግሥት ተባሮበታል። እንደውም አንድ ጊዜ የፕሬዚደንት ዶናልድ ትራምፕ ጫና በዝቶባቸው አገርን ሽጥነው እንደሚሉኝ አስብሏቸው ነበረ። የሚገርም ነገር የዩክሬን አሜሪካ የማዕድን ስምምነት በመጨረሻ ባለፈው ሮብ ተፈረመ። እየተነገረን ያለው ሁሉ ነገር የትራምፕ የድርድር ስታይል ስለመሆኑ ነው። ዘለንስኪን ምርጫ የበላ አምባገነን ብሎ ፖለቲካዊ ሕልውናውን ከመዳጥ ጀምሮ በቤተ መንግሥት አስጠርቶ እንደ ሽምብራ ማንገርገብ ብሎም በሕይወት ለመቆየት የሚያግዛትን የአሜሪካ ቁልፍ የመሳሪያና የስለላ እገዛ ዩክሬን ላይ ማቆም ይሄ ሁሉ የትራምፕ ስልት መሆኑ እየተነገረ ነው። የዋይት ሃውስ ቃል አቀባይዋ ኮማንደር ኢንቺፍ የሚለውን ዲል ሜከር ኢንቺፍ ብላ ያቀረበችበት ነው። በመጨረሻ ግን የስምምነቱ መፈረም ምክንያት የሆነው ያ ሁሉ አምባጓሮና ያዙኝ ልቀቁኝ አልነበረም። በሮማው ርዕሰ ሊቃነ ጳጳስ ፍራንሲስ የቀብር ቀን ቅዳሜ ከቅዱስ ጴጥሮስ ቤተ ክርስቲያን ማለፊያ አዳራሾች በአንዱ ለቀስተኞቹ ትራምፕና ዘለንስኪ በትይዩ ሶፋ ላይ ተቀምጠው ከወገባቸው ትንሽ ጎበጥ ብለውና ራስ በራስ ሊነካኩ ትንሽ በቀራቸው ሁኔታ አንገታቸውን ወደ መሬት ደፋ አድርገው በለወሳስ ያደረጉት የ15 ደቂቃ ውይይት ነበረ። መገናኛ ብዙሃን ስለ ተፈረመው ውል እንደሚያስነብቡን የዓለማችን ምርጡ ውልቋጣሪ ዶናልድ ትራምፕ ከነወለዱ 500 ቢሊዮን ዶላር ያሉትና በዘመነ ጆ እንቅልፎ ለዩክሬን በነፃ የተቸረ ያሉት ወታደራዊና ኢኮኖሚያዊ እርዳታ በዩክሬን ማዕድኖች ይከፈላል የሚለው አቋማቸው በዚህ ስምምነት ውስጥ ውሃ በልቶታል። የ47 ዓመቱ አጭሩና ቀጭኑ ቮሎዶሚር ዘሌንስኪ አሸንፈዋል። የቀደመችው አሜሪካ በዲሞክራሲያዊ ወዳጅነትና በምዕራባዊ ቃል ኪዳን አብራኝ የተዋጋችበትን ስጦታዋን ዕዳዬ ብዬማ አልቀበልም ብለው መፈርጠማቸው የኋላ የኋላ ከፍሏል። ለዘለንስኪ ትራምፕ ትናንት የተናገሩትና ሰው ምን ይለኛል የሚለው የእውነት የሚያስጨንቃቸው ሰው ቢሆኑ ኖሮ ይሄ በፍጹም ሊሆን አይችልም ነበረ። ምክንያቱም ከእሳችው በፊት የነበሩትን ሁሉ የማንኳሰስ አባዜ ያላቸው ዶናልድ ትራምፕ በተለይም በእሳቸው አጠራር ጆ እንቅልፎ ፕሬዚደንት ጆ ባይደንን አሜሪካንን ከሞኝ ደጃፍ ሞፈር ይቆረጣል ያሰኘ ማሞ ቂሉ ነበረ ያሏቸው ብልሁና ብልጡ ትራምፕ በመምጣታቸው ግን አሜሪካ ቂሉ ማሞ በነጻ የሰጠውን የአሜሪካንን ሀብት የዩክሬን ዕዳ አድርገው ገንዘቡ ተከፍሎ እስኪያልቅ አገራቸው ለአስርት ዓመት የዩክሬን ማዕድናትን ነዳጅና የተፈጥሮ ጋዝን እንዲሁም ወርቅን ጨምሮ በመርከብ ጢም ጢቅ እያደረገች ተካፍላለች። ኖሞር ሪፖፍ ነበራ ደጋግመው ደጋግመው ያሉት። ይሁንና በአንድ የቀብር ሥነ ሥርዓት በጥሞና የተዋጣ አዳራሽ ውስጥ በሎሳስ ውይይት በአስራ አምስት ደቂቃ እድሜ ይሄ ሁሉ ቀርቶ ዕዳ ተብዬውም ተሰረሰ። ስምምነቱ ምንም እንኳ ዘለንስኪ እንዳሰቡት አሜሪካንን የዩክሬን የደህንነት ዋስትና ሰጪ ጋሻ ጃግሬ ባያደርጋትም በስምምነቱ መሠረት በሚከፈተውና ሁለቱ በእኩልነት በሚያስተዳድሩት የጋራ የመልሶ ግንባታ መዋለ ንዋይ ፈንድ አሜሪካ ለፈንዱ የምታውለው ኢንቨስትመንት በጦር መሣሪያ እርዳታ መልኩም ሊከፈል ይችላል የሚል ይዟል። ከወዲሁ የ50 ሚሊዮን ዶላር ዋጋ ያለው የፓትሪዮት አየር መከላከያ ሽያጭ ለማድረግ መንገድ ተከፍቷል። የጋራ ገንዘቡ የሀገሪቱን ማዕድናት ለማልማት የሚደረግ መዋለ ንዋይ ነው። ዶናልድ ትራምፕ በተከታታይ ያቀረቧቸውና ኪየቭ አልቀበልም ባለቻቸው የወደቁ ረቂቆቻቸው ውስጥ አንዱና ዋናው አውሮፓውያኑ ይሄ ማቅኝ ግዛት አይደል እንዴ ያሉት አሜሪካ የመላ ዩክሬን የማዕድን ሀብት ግማሽ በግማሽ 50 በመቶ ባለቤት መሆኗን የሚደነግጉ ነበሩ። ይሄም፣ ባለፈው ወረው በተፈረመው ዋናው ስምምነት ውስጥ የለም። ስምምነቱ አሜሪካ የዩክሬን ማዕድናትን አውጥቶ ከመጠቀም አንጻር ከሌሎች አንጻር ቅድሚያ ይሰጣታል እንጂ ከቶም አንድ ፐርሰንት የማዕድኑ ባለቤት አያደርጋትም። ስምምነቱ በግልጽ እንደሚያስቀምጠው ምን ማዕድን የት ቦታ ተቆፍሮ መውጣት እንዳለበት ውሳኔው የዩክሬን ብቻ ነው ይላል። ስምምነቱን በዩክሬን በኩል በብዕራቸው ፊርማ ያቀለሙት የኢኮኖሚ ሚኒስትሯ ዩሊዮ ስቨሪዲንኮ ሲናገሩ በግዛታችንና በውሃ ግዛቶቻችን ውስጥ የሚገኙ ሀብቶች በሙሉ የዩክሬን ናቸው። ምን አይነት ማዕድናት የት የት ቦታ ይልሙ ይፈለጉ የሚለውን የሚወስነውም የዩክሬን መንግስት ብቻ ነው ብለዋል። ስምምነቱ ሬር እርዝ ተብለው ከሚታወቁ ቁልፍ ማዕድናት በተጨማሪ ቀደም ሲል እንዳልኩት ነዳጅ ዘይት፣ የተፈጥሮ ጋዝ፣ ወርቅና ነሐስንም ያጠቃልለ ነው። ውሉ፣ ከዚህም በላይ የስምምነቱ ግብ ሰላማዊ ሉዓላዊና የበለጸገች የማትበገር ዩክሬንን መፍጠር ነው ይላል። ይህም ፕሬዚደንት ዶናልድ ትራምፕ የሥልጣናቸው አፍላ ሳምንታት ላይ የአገሬ ሰው አህያ የጅብ ናት ሲል የተረተውን የኮረጁ ይመስል ዩክሬን ከዕለታት አንድ ቀን የራሽያ ናት ሲሉ የተናገሩትን ቃል መልሰው እንዲውጡ ያደረገ ነው። ምክንያቱም አሜሪካ በዚህ ውል መሰረት ዩክሬን ሰላማዊ ሉዓላዊና የበለጸገች የማትበገር ሀገር ሆና መፈጠሯ እንዲቆነ ስራት ግድ ይላልና አጭሩና ብልሁ የዩክሬን ፕሬዚደንት ዘለንስኪ ሌላ የተሳካላቸው ደግሞ ስምምነቱ የሀገራቸው የወደፊት የአውሮፓ ህብረት አባልነት መንገድን የጠረገ እንዲሆን ማድረጋቸው ነው። ምክንያቱም ውሉ ላይ ማንኛውም መዋለ ነዋይ ዩክሬን ውስጥ መዋል ያለበት ወይም የሚኖርበት ዩክሬን እንደ አውሮፓ እጩ አባል አገርነቷ መሠረት ነው ይላል። ይህ ማለት ዩክሬን የህብረቱ አባል በምትሆንበት ወቅት ሁሉ ነገር እንደ ህብረቱ ፍላጎት ይሆን ዘንድ የአሜሪካ ውል ለዳግም ድርድር እንዲጋለጥ ግድ ይለዋል። በመጨረሻ በአሜሪካ በኩል የነጠበና በዩክሬን ኪሳራ የተመዘገበ ነገር አሜሪካ በዚህ ስምምነት መሠረት የዩክሬን ቦዲጋርድ እንደምትሆን ዋስትና ለመስጠቱ ነው። ዘለንስኪ ደግሞ መጀመሪያውኑ ይችን ውል በነጋዴ ደመነፍስ ከሚያስቡት የአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር ለመፈራረም በሐሳብ አመንጭነት የጋለ ሚና የተጫወቱበት ዋና ዓላማ ነበረች። ጆ ባይደንን የሪዮት ዓለም ምርኮኛ አድርገው ከጎናቸው እንዳሰለፉ ሁሉ ትራምፕን ደግሞ የጥቅማቸው እረኛ አድርገው ሊያሰልፉ ነበረ፤ ሳይሆን ቀረ። በተረፈ አጅሬ ዘለንስኪ ለሌላ ዋነኛ ተደራዳሪ በተለይ ለአውሮፓ ኅብረት ቦታ አለመተው ሲሉ አሜሪካ በዩክሬን የማዕድን ሀብት የማልማት እንቅስቃሴ ውስጥ ጥያቄ ውስጥ ቅድሚያ እንደሚሰጣት እንጂ ከሌላው የተለየ የእሷ ብቻ የሆነ መብቶች እንዳሏት ግን ዋስትና አይሰጥም። በተረፈ አጅሬ ዘለንስኪ ለፊርማ ያበቁት ውል ለሌላ ዋነኛ ተደራዳሪ ለአውሮፓ ኅብረት ቦታ ለመተው ሲሉ አሜሪካ በዩክሬን የማዕድን ሀብቶች ፍለጋ ቅድሚያ እንደሚሰጣት እንጂ ከሌላው የተለየ የእሷ ብቻ የሆኑ መብቶች እንዳሏት ግን ዋስትና አይሰጥም። ውሎ ኢሳይያስ፣ እንግዲህ ይሄ ውል በእውነት ታሪካዊ ውል ነው። በዚህ ውል የተነሳ ያው ዩክሬንና አሜሪካ የት እንደተዳረሱ የምናውቀው ነው። መጨረሻ ላይ ግን የሆነው ይሄ ነው። በአጭሩ በዚህ መልክ የቀረበው ነው ዓለም በጣም የሚገርም ሂደት ነው። አጠቃላዩን ስንመለከተው ዶናልድ ትራምፕ ሙሉ በሙሉ ያሰቡትን ነገር ፈጽመዋል ማለት ይቻላል። እንደ አንድ ልጠይቅህ የምፈልገው ጥያቄ ምናልክ ምናልክ ዶናልድ ትራምፕ ሙሉ በሙሉ ሀሳባቸውን ማሳካት ችለዋል ማለት የሚቻልበት ሁኔታ ላይ ነው የተደረሰው ምክንያቱም ዶናልድ ትራምፕ የመጀመሪያው ጥያቄያቸው ዩክሬን ውስጥ ያሉ ማዕድናትን በተመለከተ በጆ ባይደን ጊዜ በእርዳታ መልክ የተሰጣትን ገንዘብ እንድትመልስ የጠየቁበት መንገድ ነው። ያም ደግሞ ዩክሬን ሃምሳ ፐርሰንት አሜሪካ ተጠቃሚ እንደሚሆኑና ኢሳያስ ጥያቄን አስተካክለው ጆ ባይደን ማ ለማለት ነው። ምን አልከኝ? ዶናልድ ትራምፕ ለማለት ነው። ዘለንስኪ ለማለት ነው። አይደለም፣ ኖ ጥያቄውን እንደገና በለው። ስለ ዶናልድ ትራምፕ ነው የምታወራው፣ ስለ ዘለንስኪ። እንደገና በለው። ዓለም በጣም የሚገርም ነው። አጠቃላይ ነገሩ ስንመለከት ዶናልድ ትራምፕ ባሰቡት መንገድ ነው የሄደላቸው። ይሄ ማለት ምንድን ነው? ጆ ባይደን ካሁን ቀደም ለዘለንስኪ ለዩክሬን የሰጡትን ከፍተኛ ገንዘብ ዶናልድ ትራምፕ ማስመለስ ፈልገው ነበር። በዛም መሰረት ደግሞ ዩክሬን ውስጥ ያሉትን ማዕድናቶች በጋራ የመጠቀም ይባል እንጂ፣ አንድ አካውንት ከፍተው 50% 50% ድርሻ ቢኖራቸውም፣ ይሄ 50% ወደ ዩክሬን ገቢ የሚደረገው አጠቃላይ ዩክሬን የወሰደችው ወይም ያመነችው ገንዘብ ከተመለሰ በኋላ ነው የሚል ነበረ። እንደምታስታውሰው አውሮፓ እና ፕሬዚዳንት ዘለንስኪ ይሄ በፍጹም አገር መሸጥ ነው ወደሚል ሐሳብ መተው ነበረ። አሁን ምንድን ነው ያዳኑት? ፕሬዚዳንት ዘለንስኪ ኦልሞስት ፊርማውን ፈርመዋል። ምናልባት ይህን ዘገባ ትንሽ አልተደማመጠን ይሆናል። ይሄ ዘገባ እኮ የሚነግርህ ይህንን ነው እኮ ዶናልድ ትራምፕ በነገራችን ላይ በተጨባጭ አሜሪካ ለዩክሬን ሰጠች የሚባለው 126 ቢሊዮን ዶላር እንደሆነ ነው ገለልተኛ ወገኖች የሚያስቀምጡት መቶ ምናምን ቢሊዮን ዶላር ውስጥ ነው። ነገር ግን ዶናልድ ትራምፕ 350 ቢሊዮን ዶላር ነው ጆ ባይደን ለዩክሬን በወታደርና በተለያየ መንገድ የሰጠው ብለው ይህን ቁጥር ያስቀመጡት እሳቸው ናቸው። ይሄንን ዩክሬን አትቀበለውም። ዩክሬን እንደውም የምትለው ከአሜሪካ ተቀብያለሁ የምትለው ከ126 ቢሊዮን ዶላሩ በታች ነው። ሲጀመር 350 ቢሊዮን ዶላር ያሉት ራሳቸው ዶናልድ ትራምፕ ናቸው። ከነ ወለዱ 500 ቢሊዮን ዶላር አሉ። አሁን በዚህ ማዕድን ስምምነት ውስጥ ሁለቱ ሀገሮች ማዕድኑን ለማልማት ያው የጋራ አካውንት አላቸው። አሜሪካ ገንዘብ ታስገባለች፣ ሁለቱ በጋራ ያለማሉ ማለት ነው። እንደዚሁም ዩክሬን ማዕድኑ የሚገኘውን ትርፍ የሚገኘውን ትርፍ ሁለቱም ሃምሳ በመቶ ሃምሳ ሃምሳ ፐርሰንት ይካፈላሉ ነው። ስለዚህ አንተ ባነሳው ጥያቄ መጀመሪያ በአሜሪካ ካቀረበቻቸው ረቂቆች መካከል የአንዱ ነው የጠራው ቅድም ከረቂቆች አንዱ አሜሪካ የመጀመሪያዎቹን ምናልባት እስከ አስር አመት ሊፈጁ የሚችል ሁኔታ አምስት መቶ ቢሊዮን ዶላር የሞላ ማዕድን በነጻ ትወስዳለች። ምንም አይነት መዋለ ንዋይ ሳታደርግ ማለት ነው ማዕድኑን ለማውጣት ነው እንጂ ማዕድኑ ከወጣ በኋላ ሽያጩን ዩክሬን የሚኖራትን አምሳ በመቶ ገቢ ሳትሰጥ የእሷ ዕዳ እስኪከፈል ድረስ በነፃ ትጠቀማለች የሚል ነው፣ እሮብ ዕለት የተፈረመው ስምምነት። ይሄንን ያው ሰጠዋል። አሜሪካ ለዩክሬን የሰጠችው ብድር የለም። ይሄንን ሪኮግናይዝ አያደረግም ስምምነቱ። ስለዚህ አሁን በአሁኑ ዘገባ ላይ እንደገና ብትሰማው ዶናልድ ትራምፕ በዚህ ረገድ ዋነኛ የነበረውን ይሄን አቋማቸውን መቶ በመቶ ትተው ከዚህ በኋላ የሚገኘው እያንዳንዱ ትርፍ ሁለቱ በጋራ የሚካፈሉት እንደሚሆን የሚያስገነዝበው አንዱ ነው አሸናፊው ዘለንስኪ እንጂ ዶናልድ ትራምፕ አይደሉም። ሁለተኛ አሜሪካ ካቀረበቻቸው ረቂቆች አሁን መጨረሻ ላይ ውድቅ ሆነው አዲስ በተፈረመው እንደተረዳ ነው የዩክሬን የማዕድን ሀብት ሀምሳ በመቶ ባለቤት እንድትሆን ነበረ ዶናልድ ትራምፕ ሲፋለሙ ነበሩት። ያ ሁሉ አምባጓሮ ያ ሁሉ ዩክሬን ላይ ወታደራዊ ማቀመጣሉ ያ ኖቶሪየስ የሆነ የዋይት ሃውስ ውርክብ፣ ይሄ ሁሉ 50 በመቶ የዩክሬን የማዕድን ሀብት ኦውነር ኦውነርሺፕ አሜሪካ፣ የአሜሪካ ባለቤትነት እንዲሆን ነው የአሜሪካ ረቂቆች በተከታታይ የቀረቡት ይጠይቁ የነበሩት ሮብለት የተፈረመው ስም ይህንን ነው። በነገራችን ላይ አውሮፓውያን ሀገሮች ይህማ እኮ አይን ያወጣ እጅግ አስከፊ ቅኝ ግዛት አይደለም ወይ በማለት እነ ጀርመን እነ በይፋ በአደባባይ የገለጹት አቋማቸው ነው። አሁን ሮብለት ፊርማው ሲፈረም የዩክሬን ማዕድኖች መቶ በመቶ ባለቤት ዩክሬን ብቻ ናት። አሜሪካ የተለየ ኤክስክሉሲቭ መብቶችም የሏትም። ነገር ግን በዚህ ስምምነ መሠረት አሜሪካ የምትፈልጋቸው የሬር እርዝ የምንላቸው ማዕድናት አሉ እነዚህም ማዕድናት አሉ ከሌሎች መዋለ ንዋይ ከሌሎች ከዩክሬን ጋር ማዕድን ማልማት ከሚፈልጉ ወገኖች አንጻር አሜሪካ ቅድሚያ እንዲሰጣት ይፈቅዳል። ከዛ ውጭ ከዛ የበለጠ መብቶች አይሰጣትም። ሁለተኛ፣ ለምሳሌ ምን አይነት ማዕድን የት ቦታ መፈለግ አለበት የሚለውን የምትወስነው ዩክሬን ናት። ስለዚህ አሁን ይሄ ውል የሚያሳየው ዩክሬንን ፌቨር የሚያደርግ ነው ከአሜሪካ ይልቅ። የእዳ ያለችውን የጆ ባይደን ዘመን እዳ እንዳለ ከጥያቄ ውጭ አድርጎታል የዩክሬን የማዕድን ሀብት ሀምሳ በመቶ ባለቤትነት የሚለውን ከጥያቄ ውጭ አድርጎታል። ሲምፕሊ ከሌሎች ተወዳዳሪ አብረው ከዩክሬን ጋር ሊያለሙ ከሚፈልጉ ኃይሎች ጋር በአንጻራዊነት ለአሜሪካ ቅድሚያ ይሰጣል የሚል ነውና፣ በዚህ ዘገባ ላይ ሌላው ዝርዝር ቀርቧል። ስለዚህ ዶናልድ ትራምፕ ሌላው ቀርቶ አሁን በዜናው ላይ እንደተጠቀሰውም አንደኛ እንደተጠቀሰው ዩዋሊደር እንጂ አይ ዶንት ኖው ምን ማለት እንደሆነ በተግባር ሲተረጎም። ውሉ ግን ውሉ ላይ አሜሪካ የሚፈረመችበት ምን ይላል? አሜሪካ ለሰላማዊ ሉዓላዊና፣ የበለጸገችና የማትበገር ዩክሬን መፈጠር ፈራሚ ናት። መፈጠር አለበት በላት ፈራሚ ናት ስምምነት ውስጥ ሌላው ቀርቶ በራሽያ ጠባጫሪነት በተጀመረው ጦርነት ይላል ዶናልድ ትራምፕ። እንዲህ እንዳይባል በተባበሩት መንግስታት በመሳሰለው ራሽያን ሲያድሉ ነበረ። የጦርነቱ ጀማሪ ዩክሬን እና እነ ጆ ባይደን ናቸው በዋነኛ ራሱ ዘለንስኪን ዩክሬን ናት በማለት ነበር የነበረ አቋማቸው። አሁን እዚህ ስምምነት ላይ ፒውርሊ ራሽያ በጠብጫሪነት በከፈተችው ጦርነት ይላል። ነዛውን በዚህ ስምምነት ውስጥ አሜሪካን የዩክሬን የደህንነት ዋስትና ሰጪ ሆና አለመገኘቷ ብቻ ነው የተለየ የአሜሪካ በራሷ በኩል አጠንክራ ያዘችው አቋም ተብሎ ሊገለጽ የሚችለው። ይህም ቢሆን በስምምነቱ መሰረት አሜሪካ ለዚህ ለመልሶ ግንባታ የመዋለንዋይ ፈንድ ብለው ላሉት የጋራ ፈንድ የምታደርገው መዋለንዋይ በጦር መሳሪያ ሽያጭም ሊገለጽ ይችላል። ለምሳሌ አሁን ቅድም እንዳልኩ 50 ሚሊዮን ዶላር ዋጋ ያላቸው ፓትሪዮት ሚሳይል አይዶኖ አንድ ወይም ሁለት የፓትሪዮት ሚሳይል ባትሪ ሊገዛ የሚችል ገንዘብ አለ። ይህንን አሁን አሜሪካ በአዲስ ስምምነት ልታቀርብ ነው ማለት ነው። ይህን የምታቀርበው ከሆነ ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ለመጀመሪያ ጊዜ በሳቸው ዘመን ለዩክሬን የተደረገ ሽያጭ ይሆናል ማለት ነው። ሲምፕሊ በሁለቱ ሀገሮች መካከል ከዚህ በኋላ የሚደረግ ግዥ፣ ወታደራዊ መሳሪያ ልውውጥ ቢኖር በግዥ ብቻ የሚፈጸም ነው። በነፃ ወይም በእርዳታ በጆ ባይደን ጊዜ እንደነበረው አይሆንም ማለት ነው። ስለዚህ ሲታይ በማንኛውም መንገድ ዩክሬን የፈለገችውን በአንጻራዊነት የፈለገችውን የጠየቀችውን ልታሟላ የቻለችበት ሆኖ ነው የሚታየው እና እንደውም ይሄ ነው ኢሳያስ። ዩክሬን በቀጥታ ከአሜሪካ ጋር የስራ አጋር ሆና በጋራ ሊሰሩ ነው፣ በጋራ ሊያመርቱ ነው ማለት ነው። በሩሲያና በዩክሬን መካከል ያለው ጦርነት ደግሞ በጋራ የሚሰሩት ስራ ላይ አሉታዊ ተጽዕኖ ሊያመጣ ይችላል ወደፊት ተብሎ ሊገመት ይችላል። እና ይሄ ሂደት ሩሲያን አያስከፋም? ወይም ሩሲያስ ይህንን ነገር በምን መንገድ አየችው? ሩሲያ እስካሁን ድረስ አንድም አስተያየት አልሰጠችም። ይሁንና የቀድሞ የራሲያ ፕሬዚደንት ሜድቬዴቭ በመጥፋት ላይ ያለችው ሀገር የማዕድን ሀብቷን አሳልፋ እንደሰጠች እና አጣብቂኝ ውስጥ እንደገባች በሚል አይነት ነው ያስቀመጡት። ይሁንና በአንድ በኩል አንድ የሚታሰብ ነገር ቢኖር በእርግጥ ራሻ ስቴት አልሰጠችም። ምንድነው የተፈጠረው? የርዕሰ ሊቃነ ጳጳስ ፍራንሲስ የቀብር ቦታ ላይ ቅዱስ ጳውሎስ ቤተክርስቲያን አዳራሽ ውስጥ ዶናልድ ትራምፕን እንደዚህ ያለሰልሳቸው ምንድን ነው የሚለውን ጥያቄ መመለሱ ይቀላል ይሳያል። ከዋይት ሀውስ እንደሚነገረን በቃል አቀባዮቻቸው አማካኝነት ይሄ የእሳቸው አርት ነው። ያ ያጮሁት ጅራፍ፣ የተኮሱት ርችት የድርድሩ ታክቲክ አካል ነው መጨረሻ ላይ ግን የሚፈልጉት ዋና ነጥብ ላይ ሲደረስ እንዲህ ባለ ኳይት ስምም በሆነ መንገድ ይፈረማል። ስለዚህ ዶናልድ ትራምፕ እኚህን ሰውዬ ዘለንስኪን ምርጫ የበላ አምባገነን፣ ኦዲት ተደርገን ማታቅ አጭበርባሪ፣ ከመሬት ተነስተ ብድግ ብለመተ፣ ከአሜሪካ ቢሊዮን ዶላሮች አፍሰ የምትሄድ አሻሻጭ ምን ያላሏቸዋል። እንዲሁም ከዋይት ሐውስ አስወጡልኝ አስወጡልኝ ይህን ሰው በጀ እንዳይጠፋ በሚል አይነት ስሜት አንኳሰው፣ አዋርደው ያስወጡበትና ለተወሰነ ቀለም የአሜሪካንን ወታደራዊና የስለላ መረጃ በማስቆም በእውነት የራሽያ ሚሳይሎች ያለምንም መበገር አየር ላይአየር ይሄዱ ብዙ ኢላማዎችን እንዲተረክኩ መስዋዕትነት እንድትከፍል አድርጓል ዩክሬን። ይህን ሁሉ ያደረጉት ለምንድን ነው? አንተ ሰውዬ ይህን ውል ፈርም የሚል ነው አደለም? ኦሎፌሳደን በቅዱስ ጳውሎስ ቤተ ክርስቲያን አዳራሽ ጥላ ውስጥ የፈረሙት ሰውዬ ዶናልድ ትራምፕ ናቸው ለማለት አያስደፍርም። ሁሉን እሺ ብለው ፈርመዋል። አንድ ጥርጣሬው ምንድነው? አሁን ወደፊት እንዲገለጥ የምንጠብቀው ማለት ነው። ከቫቲካን መልስ በሰጡት መግለጫ በዛች 15 ደቂቃ የጥሞናና የሎሳስ የሁለቱ ውይይት ላይ የዩክሬኑ ፕሬዚደንት ዘለንስኪ ክሬሚያ ልሳነ ምድርን የራሽያ ነው ብለው ወይም ደግሞ ለራሽያ ለመተው ፈቃደኛነታቸውን ገልጸውልኛል ብለዋል። አሁን ይሄንን እስካሁን ድረስ ዩክሬን አላረጋገጠችልንም። ወይም ይሄ እንግዲህ ውይይቱም አሁን በሂደት የምናየው ነው። ይሄንን ዩክሬን የምታረጋግጥ ከሆነ ትርጉም ሊሰጠኝ ይችላል። አየህ፣ ይሄ ቁልፍ ነው። ዶናልድ ትራምፕ ይሄንን ጦርነት ራሽያ የያዘችው ምድር ላይ እንዲቆም እሱ ላይ ተመስርቶ የሁለቱ ሀገር አዲስ ድንበር እንዲሆን አሜሪካም የክሬሚያ ልሳነ ምድርን ለማወቅ በራሽያ ግዛትነት ለማወቅ ዩክሬንም ይህንን እንድትቀበል ዲፋክቶ፣ አሁን የተያዙ የዩክሬን ሀያ በመቶ ግዛቶች የራሽያ እንዲሆኑ አምኖ መቀበል ምንም ማድረግ ሰማቻል እዛ ላይ ሁለተኛ የኔቶ አባልነት ጥያቄ የአባልነት ጉዳይን ማንሳት። በተረፈ ዩክሬን ከዛ በኋላ ጦሯን እንዴት እንደምታደርግ ከአውሮፓ ጋር ስለምትኖረው ነገር ምንም ነገር አይልም። ለምሳሌ አውሮፓ ጦር ይገባል በሰላም አስከባሪ ተኩስ አቁም ከተቋቋመ በኋላ ይህንን አሜሪካ ምንም ያሰማችበት ተቋሞ ድምፅ የለም። የዩክሬን ጦር በምን መልኩ ይደራጅ፣ በምን ቁጥር ይቁም፣ ምን አይነት ኃይል ሆኖ ይገንባ የሚለውን አንድም እዚህ ላይ አሜሪካ የሰጠችው ለራሽያ የሰጠችው ማቻቻያም የለም። ራሽያ የሚሆን ጉዳይ ስታነሳ አይሰማም። ስለዚህ አሁን ኦልሞስት የዩክሬንን ጦርነት ለማቆም የሚያስችላቸው አሁን ራሽያን በዚህ ሁኔታ ውስጥ ያለች ነው ይመስለው የያዘችውን ይዛ ራሽያ እንድትቆም የኔቶ አባል ዩክሬን የኔቶ አባል እንዳትቷል እነዚህ መሠረታዊ ነጥቦችን ይዘው ከፍጻሜ ለማድረስ እንቅፋት የሆነው የዩክሬን የክሬሚያ ልሳነ ምድርን የራሽያ መሆኗን አምኖ የመቀበል ነው። የግድ ይህንን ደግሞ እዛች የቅዱስ ጳውሎስ ሆስፒታል አዳራሽ ውስጥ የጥሞና ስብሰባችን ላይ ፍቃደኛ መሆኑን ነግሮኛል ብሏል ዶናልድ ትራምፕ። ያ ከሆነ ምናልባት ወደፊት የምናየው ነው። ያው አብረን እስካለን ዜናዎች ላይ ሊመጣ ይችላል በሆነ መንገድ እዚህ ጋር የሚታየው አስገራሚ መለሳለስ፣ አስገራሚ በማዕድን ስምምነት ውስጥ ያየነው አስገራሚ የአሜሪካን መለሳለስ ወይም ኦልሞስት እጅ መስጠት በሌላ በኩል ክፍያ ስላገኘ ነው። ክሬሚያ ልሳነ ምድርን የራሽያ ናት ብላ ለመተው ዘለንስኪ ፍቃደኛነት ስለሰጡ ሊሆን ይችላል ብለን እንችላለን። አለበለዚያ ሪሊ ትርጉም አይሰጥም። ያስገርማት ሄዋኑ ኢሳይስ አለም ለትንታኔው ኮዲዮ አመሰግናለሁ። መልካም ቀን ይሁንልህ።